የሆድ ብዙዎች ያውቃል ቆይ ግን እስከ መቼ ነው እንደዚህ ድብቅ ሆነሽ የምትዘልቂው ሀኒዬ ድብቅ ላሙ ፈልጌ ሳይሆን ነገሩን እንዴት እንደምነግርሽ በጣም ግራ ገብቶኝ ነው ቆይ ይህን ያህል ምን ቢገጥምሽ ነው ሰላምዬ የተዘረፍኩ ተዘረፍኩ መቼ በአደባባይ ነው የተዘረፍኩ ልሽ ለአባትሽ መታከሚያ ያልሽውን ገንዘብ ተዘረፍሽ እንዴ እሱ ቢሆንማ በምን እሺ ታዲያ ምንድን ነው ሰላምዬ ታሪክ ነው የተዘረፍኩት ታሪክ ቆይ የምን ታሪክ ሰላምዬ ይሄ ነገር አይደለም ለሌላ ሰው ለኔ ራሱ ትንግርት ሆኖብኛል እርግብ ይዛ የመጣችው ታሪክ የንፋክ ነው እኔ ምን እያልሽ እንደሆነ ምንም አልገባኝም ቆይ እንዴ አና ያነሻልን እንዴ ምንድን ነው እየወራሻለሹ አውቃለሁ ሰላምዬ ነገሩ ሁሉ ሌለው ነው ግን እውነት ሁ

ያት በላይ አሁን ተኝና ወደ ስራሽ ሂጂ። አንተ ካልታከምክልኝ ግን ለምን እሰራለሁ? እሱን አንቺ ታውቂያለሽ። አባዬ አሁን ሄዱ። ሀናም ልጅሽ ናት እና፣ እንደ ልጄማ ስለማያት እኮ ነው በድርጅሴ በኩል አባቷን ለማሳከም የሞከርኩት። እማዬ ነገሩ እንደሱ አይደለም። እሺ ታዲያ ምንድን ነው ነገሩ እማዬ? ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችሁ። ታሪኩን ወስዳ ማለት እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው ነው የምትለው ጭራሽ። እማዬ የምን ሆነሽ? አልተረጋጊ እንጂ ምን መረጋጋት የሚባል ነገር ይ አባቷ ለማሳከም በደክም ጭራሽ የልጅ ታሪክ ይመራት እማዬ፣ ምናልባት እውነቷ ሊሆን ይችላል እኮ የምን እውነት ንገረኝ፣ እስኪ የዋ ስለሆነላት ጭራሽ ቤተሰብ ላይ መረማመድ ያምረታ። እማዬ ቆይ እንደዚህ መሆን ምንድን ነው ጥቅሙ? ወይ ምንድመራ ያደር ከዛም በኋላ ምን እንዴት ነው ያን ያህል እንኳን እኮ ከባድ አይደለም። ክብደት እኮ አይደለም ሰላም አለመታመኔ ነው እንጂ፣ እንደ እኔ ልጅ ምን ሆነሽ? እርግብና ሀና የደኔ ምርመራ ለማድረግ ወሰኑ። እርግብ ወደ ወይዘሮ ሜላት ቤት በመጣችበት ሰዓት የደኔ ምርመራ እንኳን አልተደረገም። ግን ደግሞ አሁን ላይም አልማስ የምትባለው ማለት ነው ክፉ ምሰራው በእርግጠኝነት የደኔ ምርመራውን ራሱ ታቀያየረዋለች እርግብን አድርገው ነው የሚያመጡት ማለት ነው። እና በዛሬው ፓርት ላይ እጅግ በጣም ነው ያሳዘኑኝ፣ ኖላዊ፣ ሀና ሁላቸውም ብቻ ግን በጣም አሳዝነውኛል። በተለይ ሀናና ኖላዊ አባቷ በጣም ነው እያሳዘኑኝ፣ ማለት ነው። ሰላም ጤና ይስጥልኝ፣ የቻናሌ ተከታታዮች ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናቸው የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ስለምታበረታቱኝ፣ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን በላይክ ጀምሩ። ኖላዊ ተከታታዩ ድራማ በክፍል አርባ ሁለት ላይ እንግዲህ ከች ብለዋል። እውነት ለመናገር በጣም አጓጊ የሆነ ድራማ ነው። ሁላችንም በጉጉ ስንጠብቅ ነበረ። አና ለሰላም ትነግራታለች ታሪኳን ዌንስ ደግሞ አትነግራትም በሚለው ያው ስንጠብቅ ነበረ። ሀና እውነቱን አፍርጠዋለች፣ እውነቱን ተናግራለች። እውነቱን በመናገሯ እጅግ በጣም ደስ ብሎኛል እኔ እንዲሁም ደግሞ ሰላምዬም። ያው ሁለታቸው ሰምተው ነገሮችን ቀስ ብሎ ማጣራት ይችሉ ነበር፣ ግን ደግሞ ሰላምዬ ለወንድሟም እናቷም ተናግራለች። ባንዴ ፍርጥርጥርጥ አርገውታል ማለት ነው። ሀና ለአባቷ ሉላዊ አባቷ አልተናገረችም። ምክንያቱም በጣም ከፍቷትና እያለቀሰች ነበረ። ለሰላም ሙሉውን ታሪክ እንግዲህ ነግራታለች። ምክንያቱም እርግብ የኔን ታሪክ ሰርቃ ነው ያመጣችሁ ወደ እናንተ ቤት እየመጣችሁ፣ ስለዚህ ትክክለኛ እህታችሁ ሀሴት እኔ ነኝ በማለት እንግዲህ ተናግራለች፣ ሀና ማለት ነው። እና ይህን ነገር ለማመን ራሱ ሰላም በጣም ተቸግራለች። ምንድን ነው የምታወሪው በማለት ብዙ ነገር እስከ ዛሬ ስለምንድን ነው ዝም ያልሽው ለምን አልተናገርሽም በማለት ጠይቃት ነበረ። አሁንስ እሷ ሰረቀችን ብለሽ የምጠረጥሪው ነገር ምንድን ነው ያለው በማለት እንግዲህ በጥያቄዎቿም አፋጣት ነበር። ግን የእሷ መስቀል እንዲሁም ደግሞ ከእርግብ እጅ እንዳለ እንዲሁም ደግሞ የልጅነቷ ፎቶቿም ከቤት ውስጥ እንደተሰረቁ እና እንዲሁም ያሳየቻት ወይዘሮ ሜላት ያሳየቻት ፎቶ እና የእሷ ፎቶ ተመሳሳይ እንደሆነ እና በአደባባይ ነው የተዘረፍኩት በማለት እንግዲህ ያለውን ነገር ተናግራለች። ይህን ነገር ስትሰማ ሰላም እጅግ በጣም እሷም ተደናግራለች፣ ደንግጣለች። እንዲሁም ደግሞ ወንድሟን ነበረ መታ ያማከረችው ጉድ ሆነናል በማለት እንግዲህ ወንድሟን አማክረዋለች ማለት ነው። ሰላምዬ ወደ ቤት ከመንጣቷ በፊት እርግብ እናቷን እያናገረች ነበረ። ሰላምና እንዲሁም ደግሞ ሀና ምን ሆኗቸው ነው? በመጀመሪያ ሀናን አገኘዋ ስትሄድ፣ ሲቀጥል ደግሞ አሁን ሰላምን አገኘዋት። ሁለታቸው ተጣልተዋል እንዴ? ለምንድን ነው ምን ሆኖ ነው? በማለት እናቷን ጠይቃ ነበረ። ሀና ያልተጣሉና፣ እንዲሁም ደግሞ ሀና የሄደችው ያንቺን ቃለ ምልልስ የተደረገውን ቪዲዮሽን አይታ ነው። እሱን ስታይ ደንግጣ ሄዳለች። በማለት እንዴት እንደዚህ ይሆናል በማለት እርግብ ደነገጠች። ለምንድን ነው ልጄ የደነገጥችው ብላ እንደውም ወይዘሮ ሜላ ጠይቃት ነበር። አረ ዝም ብዬ ነው በማለት ሀና እስከዛሬ አታውቅም ነበረ። ሲከትል እንኳን ቪዲዮሽን ማየት አይደለም የልጅነትሽን ፎቶ እንኳን ዛሬ ነው ያየችው፣ በቅርብ ነው ያየችው በማለት እንግዲህ ነግራት ነበር ማለት ነው። እና ጭራሽ ፎቶ ወይንም አይተዋለች እንዴ በማለት እንግዲህ አሁንም በመደንገቅ እሷም እንዴት እንደዚህ ሊሆን ይችላል በማለት ግራ ገብቷታል ማለት ነው። ማለት ምክንያቱም ስራዎችዋን ሊከሽፉ ስለሆነ ማለት ነው እና ወይዘሮ ሜላት ግን ምንም የጠረጠሩት ነገር የለም ከርግብ ጋር ማለት ነው። ሀናን ግን አጭበርባሬነች በማለት እንግዲህ የተለያዩ ቃላቶችን ስትናገር ነበር። ወይዘሮ ሚላት በነገራችን ላይ ለሰራተኛ አትመችም በመጀመሪያም ማለት ነው። ሀና በጣም እጅግ መልካምና ቅን ስለሆነች ነው። በቅንነቷ ነው ልታሸንፋት የቻለችው ወይዘሮ ሚላትን ማለት ነው። ከሀና በፊት ሲገቡት የነበሩ ሰራተኞች ከእሷ ቤት አልቅሰው ነው የሚወጡት። ታሬም ይላል ታሬን እንግዲህ ያው ሀናን ያስገባት ነው ማለት ነው ያስገባት ከወይዘሮ ሜላት ቤት ሰትዋ በጣም ክፉ ነች፣ አንቺ ጎበዝ ነች ችለሽ ብዙ ተቀምጠሻል፣ ሲላት፣ ኧረ በጣም ደግ ሰው ነች በማለት ነው እንግዲህ ሀና እየመለሰችው ማለት ነው። እና ይህ ባሬዋ አሁን ወይዘሮ ሜላት ተመልሷል። አሁን ላይ ሁሉን ነገር ስላደረኩልሽ እና መልካም ነገር ስለሆንኩላት እንዴት ያጎርስኩ እጇን ትነክሳለች፣ ጭራሽ በልጆች እንዴት ትመጣለች። ጭራሽ እንግዲህ የእርግብን ታሪክ የእኔ ታሪክ ነው እንዴት ትላለች፣ በዚያ አጭበርብራ እኔ ልትበላ በማለት እንግዲህ መጥፎ ነገር ነው የታያት ማለት ነው ወይዘሮ ሜላት ማለት ነው እና ምናሴ ላይ አሁን ላይ ሁሉን ነገር ለምናሴ ነግረዋለች ሰላም ማለት ነው። እና ትክክለኛዋ ሀሴት ወይም ደግሞ የእኛ እህት ጉድ ሆነናል በማለት እንግዲህ ሀና ነች የሀናን ነገሮች ሰርቃ ነው እንግዲህ እርግብ የእናንተ እህት ነኝ ብላ ወደዚህ ቤት የገባችው። ስለዚህ ታሪኬን ተሰርቅ ያለው በማለት ሀና እጅግ በጣም ተጎድታለች በማለት ነው እንግዲህ ለምን አሴ እየነገረችው ሰላም ማለት ነው። እኔ ሰላምን በጣም ነው የማደንቃት። አንደኛ ነገር አላቆየችም ነገሮችን። ደግሞ ቀስ ብላን የምትናገረው ከእናቷ እሷ የባሰ አስተዋይነች ማለት ነው እና ነገሮችን አስታውላለች እንዲሁም ደግሞ ሀናንም እንደማትዋሽ ታውቃለች። ምናሴም ደግሞ እንዲሁም እህቱ ሀና እንደማትዋሽም ያውቃል ማለት ነው። ስለዚህ ያለውን ነገር እንዴት ማጣራትና እንዴት ማድረግ እንዳለባቸው እህትና ወንድም ሰላምዬና እንዲሁም ምናሴ ተነጋግረው ነበረ። ግን ደግሞ በስተም በመጀመሪያ እንግዲህ እርግብን አዋርቷት ነበረ እና እርግብን አዋርቷት ነበረ። እንዴት ትጠራጠራለህ እንዴ እኔ እህትህ ለመሆኔ? በማለት እንግዲህ ዝም ብላ ስታጭበረብር ነው እሷ እኔ ነኝ እህታችሁ በማለት እሷም ስትናገር ነበር ማለት ነው። በስተመጨረሻም እንግዲህ ወይዘሮ ሚላት ወደ ቤት ሀና በመጣይ ሰዓት እጅግ በጣም ነበር የተቆጣችው ማለት ነው አንቺ እንደዚህ አባትሽ ስላሳክምኩኝ እንደዚህ መልካም ነገር ስላደረኩልሽ ስላደረኩልሽ ጭራሽ ልጆችን በስርሽ ለማድረግ ነው ወይ የምፈልጊው? ዳግም ምንም አይነት ነገር ትናገሬ እና ያንቺ ዝባዝንኬ መስማት አልፈልግም፣ ና ያለች ልታስረዳት ራሱ ብትሞክር ራሱ መስማት አልፈለገችም ወይዘሮ ሜላት ማለት ነው። እንግዲህ እርግብ ደውላ ማለት ነው ለወይዘሮ አልማዝ ነግራታለች። እዚህ ቤት እንዳለ ቀውጠውታል፣ እውነቱን ነግራቸዋለች፣ እንደተሰረቀች ያለውን ነገር ነግራለች ብትላት ራሱ እርግብ ማለት ነው ምንድን ነው ያለችው፣ አልማዝ የሚላትን በጣም ደካማ ጎን ውስጧን ነው የገባችው ማለት ነው። እና ልጆቹ ምንም ቢጠረጥሩ ራሱ እሷ ካልጠረጠረች እና እሱ ምንም ካልወሰለ ችግር የለውም ነው የምትል አሁን ወይዘሮ ሜላ ስለ ሁኔታው ራሱ የምታናግረት አልማዝን ነው። አልማዝ ደግሞ ይቺ ሌባ ነች። በቃ ልትበላት ስለፈለገች ነው። ሰራተኛ ነች አስወጫት ነው የምትላት ማለት ነው። አስባችሁት እኔ በጣም ነው እንትን ያልኩት። የእውነት ማለት ነው። ወይዘሮ ሜላት አለመረደቷል ይብን ራሱ ሀና ስንት ነገር ለእሷ አድርጋላታለች እንዴ። ልጇን እራሱ ኳ አትርፋላታለች። ደም ለግሳል ሰጣ ከልጇ እንኳ ተመሳሳይ ደም እንዳላት እንኳን ይሄን ማስታወስ አልቻለችም። ሰላምን ከሞት እሷ እንዳተረፈችላት እንኳን ልታስታውስ አልቻለችም፣ ማለት ነው። ስለዚህ ከእሷ እርግብን እጅግ በጣም አምናታለች ታወት። እሺ፣ ሀናን አትመናት፣ ቢያንስ ብታዳምጣትስ፣ የምትነግራት ነገር ኑሯት እንኳን ብታዳምጣት ምን አለበት? እና በወይዘሮ ሜላት በዛሬው ፓርቲ ላይ ማለት ነው እጅግ በጣም ነው እየተናደድኩባት። እስከ ዛሬ በጣም መልካም ነገሮችን ለሀና ስታደርግ ነበር። ሀናም እጅግ በጣም ለዛቤት እጅግ በጣም መልካም ነገሮች ትሰራላቸዋለች ማለት ነው። በጣም ፍቅራቸው ራሱ የተመለሰው እንደዚህ ሰብሰብ ማለት ማውራት አንዴ መብላት የቻሉት እንኳን ሀና ከመጣሽ በኋላ ነው። ፍቅር የዘራችባቸው ማለት ነው። አሁን ላይ ግን ሀና ውሸትሽን ነው፣ እንደዚህ ነው ብላ በመጠርጠሯ እጅግ በጣም ነው የደበረኝ። እንዲሁም ሎላዊ አባቷ ደግሞ አሁን ላይ ታሬን አንጡልኝ፣ ሀና የምሰራበት ቦታ መሄድ ፈልጋለው፣ ልጄ ሁኔታዋንም እንዴት እንደሆነች ማየት ፈልጋለሁ በማለት አሴርን ውሰደኝ ሲለው ነበር ማለት ነው ሀና ደግሞ የቤት ሰራተኝነት ሆና እንደምሰራ አባቱ አያውቅም የሆነ ቢሮ ተቀጥራ እንጂ የቤት ሰራተኝነት ውስጥ ገብታ እንደዚህ እየሰራች እንደሆነ ምንም የሚያውቀው ነገር የለም ማለት ነው እና ይመጣል ወደ ቤት ወይንስ እንዴት ይሆናል ከወይዘሮ ሜላት ጋርስ እንደዚህ በአካል ድጋሚ ይገናኛሉ ወይንስ አይገናኙም የሚለውን እንግዲህ ቀጣይ ፓርት በጉጉት ሁላችንም የምንጠብቀው ይሆናል። አሁን ላይ የደኒ ምርመራ እንግዲህ በስተመጨረሻም በእሱ ነው ማወቅ የሚቻለው። ግን ደግሞ የደኒ ምርመራውን በእርግጠኝነት አሳስተው ሌላ ነገር ያደርጋሉ። ትክክለኛዋ ልጇ ሀና እንደሆነች ሁላችንም የምናውቀው ነገር ነው። ግን የሀናን ውጤት ደግሞ ለሀሴት ነው ብለው ደግሞ አሳልፈው እንደሚሰጡ ነው። ግን እንደዚህ ካደረጉ ሀኔ እጅግ በጣም ትጎዳለች። በጣም ነው የሚከፋት በጣም ማለት ነው ተለው ይከፋታል። እና አሁን ላይ የውስጧን በጣም ሰላም ብቻ ነች እየተረዳቻት ያለችው ማለት ነው። እና ያለውን ሁኔታ ራሱ ለአባቷ ራሱ ማስረዳት አልቻለችም፣ ግራ ገብቷታል። እና ቢያንስ የደኒ ምርመራ ራሱ ትክክለኛውን ነገር ሳይሸውዱ ትክክለኛውን ነገር ቢያሳውቁ እጅግ መልካም ነው ብዬ አስባለሁኝ። እና ውድ ቤተሰቦቼ በያላችሁ በሰላማችሁ ይዛልኝ መልካም ጊዜ